በ2025 ስኬታማ የሚሆኑ ስድስት የዞዲያክ ምልክቶች የግለሰብ ስኬት ከዞዲያክ ምልክቶች ባለፈ በተለያዩ ሁኔታዎች ላይ ተመካ ቢሆንም አንዳንድ የኮከብ ቆጠራ ግንዛቤዎች እንደሚጠቁሙት በ2025 አንዳንድ ምልክቶች ምቹ ሁኔታዎች ሊያጋጥሟቸው እንደሚችሉ ይጠቁማሉ። በዚህ ዓመት ውስጥ ስኬት ሊያገኙ የሚችሉ ስድስት የዞዲያክ ምልክቶችን እነሆ። አንደኛ ኤሪስ በቆራጥነታቸው እና በአመራር ባህሪያቸው የታወቁ ኤሪስ በስራቸውና በግል ፕሮጀክታቸው የላቀ ለመሆን አዳዲስ እድሎችን ሊያገኙ ይችላሉ። ሁለተኛ ታውረስ ታውረስ በተግባቢነታቸው፣ በተግባራዊነታቸው እና በጠንካራ የስራ ባህሪያቸው ታውረስ ግለሰቦች በ2025 የፋይናንስ እድገትና መረጋጋትን ማየት ይችላሉ። ሶስተኛ ሊዮ ሊዮ በፈጠራ ጥረቶች ብዙ ጊዜ ያዳብራል፣ እና በ2025 በኪነ ጥበብ ዘርፍ ላሉት እውቅናና እድሎችን ሊያመጣ ይችላል። አራተኛ ሳጂታሪያስ የጀብደኝነት መንፈሳቸው ወደ አስደሳች ጉዞ ወይም የስራ እድላቸውን ሊያሳድግ የሚችል የትምህርት እድሎችን ሊያመጡ ይችላሉ። አምስተኛ ካፕሪኮርን ካፕሪኮርን በፍላጎታቸው እና በዲሲፕሊን ይታወቃሉ ይህም በሙያዊ ህይወታቸው ውስጥ ከፍተኛ እድገትን ሊያመጣ ይችላል። ስድስተኛ አኳሪየስ ፈጠራ ያለው ያለውና ወደፊት የሚያስብ አኳሪየሶች ከሌሎች ጋር በሚስማሙ ልዩ ሀሳቦች ወይም ፕሮጀክቶች ስኬትን ሊያገኙ ይችላሉ። ያስታውሱ፣ ኮከብ ቆጠራ ሊገኙ የሚችሉ ውጤቶችን የምንመለከትበት አንድ መነጽር ብቻ ነው፣ እናም የግል ጥረት እና ሁኔታዎች ስኬትን ለማምጣት ወሳኝ ሚና ይጫወታሉ። በዛሬው ቪዲዮአችን በ2025 ስኬታማ ይሆናሉ የተባሉ ስድስት ኮከቦችን ተመልክተናል። ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ሜን ቪዲዮ ላይክ እና ለሌሎች ማጋራት እንዳትርሱ። በቀጣይ በአሪፍ ቪዲዮ እንመለሳለን። እስከዛው ሰላም።